አይታችሁ ከሆነ ብዙ ጊዜ ጃፓኖች በእድሜ በጣም ገፋ ያሉ ሰዎች ናቸው። አብዛኞቹ ደግሞ በጸሐፊዎቹ መሰረት ሁለት ፀሐፊዎች ናቸው። በእነዚህ ጸሐፊዎች መሰረት አብዛኞቹ እዚህ ዓለም ላይ ያላቸው ህይወት ከሞላ ጎደል ጥሩ የሚባል እነሱም ደስተኛ ሆነው የሚያሳልፉት ህይወት ነው እና ምንድን ነው ሚስጥራቸው? ነው እንግዲህ ይሄ ነው ጥናታቸው። እዛ ሲሄድ ኢኪጋይን የጻፈው ግን ደግሞ ብዙ መርሆች እንዳሏቸው ታውቃላቸው። እንግዲህ ጃፓኖች ለምሳሌ ካይዘን ስለሚባለው ህግ ታውቃላችሁ ብዬ አስባለሁ። የካይዘን ህጎች ሾሺን የሚባል ሌላ መርህ አላቸው። ከማንም ሰው ጋር ስታወሩ ኦፕን ማይንድድ ሆናችሁ ስሙ የሚል አይነት መርህ ነው። ያ ሰው እናንተ ማታውቁትን ነገር ሊያወራ ይችላል ይሆናል ብላችሁ ተረጋግታችሁ ለመስማት የምትሞክሩበት መንገድ። ሌላኛው ደግሞ ኦሚያሪ የሚባል መርህ አላችሁ። ኢኪ ጋይ ማለት የሁለት ቃሎች ድምር ውጤት ነው። አንደኛው ኢኪ የሚባለው ቃል ነው። ሁለተኛ ደግሞ ጋይ የሚባለው ቃል ነው። የነዚህ ሁለት ቃሎች ድምር ውጤት ኢኪ የሚለውን ሀሳብ ስታዩ ህይወት የሚለውን ቃል ይተረጉማል። ህይወት ወይ ደግሞ መኖር የሚለውን ሀሳብ ይተረጉማል። መጽሐፉ ላይ ላይፍ ወይ ደግሞ ቱ ሊቭ ብሎ ይተረጉማል። ጋይ ደግሞ ማለት ሰላም፣ እንዴት ናችሁ? ውዴ ቡክቶክ ዊዝ ፊራ ቤተሰቦች ፊራ ነኝ። ይህ ደግሞ ሳምንታዊ መጽሐፍ ዳሰሳ ፕሮግራማችን ነው። በዚህ ፕሮግራም የተለያየ ሀሳብ የሚያነሱ በሀገር ውስጥ እንዲሁም በውጭ ሀገር ጸሐፊዎች የተጻፉ መጽሐፍቶች እንዳሳ እናደርጋለን። ዛሬም እንግዲህ እንደተለመደው በአዲስ ሀሳብ በአዲስ መጽሐፍ ተመልሻለሁ። መጽሐፍ እንደምትወዱት አልጠራጠርም። አብራችን ቆዩ። ለዛሬ ፕሮግራም ዳሰሳ እንድናደርገው የመረጥኩት መጽሐፍ የሚገርማችሁ ነገር ሰው ነው፣ ይህ መጽሐፍ ሪኮመንድ ያደረገኝ እና በጣም አሪፍ የሆነ መጽሐፍ ነው። ኢኪጋ የሚለውን መጽሐፍ ነው። እንግዲህ ይሄ ኢኪጋይ ስለ ጃፓኖች ባህል ስለ ጃፓኖች መርህ የሚያወራ መጽሐፍ ነውና ገና ከበሩ ላይ ምን ይላል ደ ጃፓኒዝ ሴክሬት ቱ አ ሎንግ ኤንድ ሃፒ ላይፍ የሚል ሀሳብ ታያላችሁ። ጃፓኖች እንዴት ነው አይታችሁ ከሆነ ብዙ ጊዜ ጃፓኖች በእድሜ በጣም ገፋ ያሉ ሰዎች ናቸው። በእድሜ በጣም አርጅተው የሚያልፉ ሰዎች ናቸው። እና ምንድን ነው ሚስጥራቸው? አብዛኞቹ ደግሞ በጸሐፊዎቹ መሰረት ሁለት ጸሐፊዎች ናቸው። በእነዚህ ጸሐፊዎች መሰረት አብዛኞቹ እዚህ ዓለም ላይ ያላቸው ሕይወት ከሞላ ጎደል ጥሩ የሚባል እነሱም ደስተኛ ሆኖ የሚያሳልፉት ህይወት ነውእና ምንድን ነው ሚስጥራቸው? ነው እንግዲህ ይሄ ነው ጥናታቸው። ፀሐፊዎቹ ስፓኒሾች ከስፔን የወጡ ሰዎች ናቸው። ሄክቶርና ፍራንሴስክ ሚራሌስ የሚባሉ ሁለት ሰዎች ናቸው። በተለይ ደግሞ ሄክተር ነው እንግዲህ ይሄ ሁሉ ነገር ይ ሁሉ መጽሐፍ የመጽሐፍ ሀሳብ የጀመረው ምክንያቱም ፍራንሴስክ እንግዲህ ከመጽሐፉ የምትረዱት ነገር ስለ ጃፓኖች ትንሽ ነገር አጥንተዋል ወይ ደግሞ ስለነሱ የተለያዩ ጥናቶች እንዳደረገ ትረዳላችሁ ከመጽሐፉ ሄክተር ግን ጃፓን ሄዶ ለትንሽ ጊዜ እንደኖረ ይናገራል። ቶኪዮ ውስጥ እንደኖረ እና ኢንጂነር ነው እንግዲህ፣ ከጸሐፊነቱ ያለፈ ኢንጂነር ነው። እዛ ሲሄድ ጃፓኖች በብዙ ነገር ስርዓት ያላቸው ሰዎች ናቸው። እንዴት ነው ዲሲፕሊንድ ሆነው ግን ደግሞ እዚህ ዓለም ላይ ያላቸውን ህይወት ሳምሃ አጣጥሞ የሚያልፉ ሰዎች ናቸው። ምንድን ነው ሚስጥራቸው? ይሄ ነው እንግዲህ የጥናቱ ትልቁ አላማ። ለምሳሌ በጣም ለዚህ አሪፍ ምሳሌ አድርጎ የመረጣት ከተማ ኦኪናዋ የምትባል ከተማ ነች። በጣም ብዙ በእድሜ የገፉ ሰዎች ያሉበት ከተማ ምንድን ነው ሚስጥራቸው ነው እንግዲህ ይሄንን ነው ለማጥናት የሞከረው ሰው እዛ ሲሄድ ኢኪጋይን የጻፈው ግን ደግሞ ብዙ መርሆች እንዳሏቸው ታውቃላቸው እንግዲህ ጃፓኖች ለምሳሌ ካይዘን ስለሚባለው ህግ ታውቃላቸው ብዬ አስባለ የካይዘን ህጎች ቤትን ጽዱ ለማድረግ ወይ ለውጥ ለማምጣት ወይ ከተማ ለማምጣት የካይዘን ህጎች ብዙ ቦታ ሲነገሩ ሰምታችሁ ታውቃላችሁ ካይዘን ማለት ትንንሽ ነገሮችን በመለወጥ ትልቅ ተጽዕኖ መፍጠር ማለት ይህ አቶሚካቢትስ ላይ እንዳየነው አይነት ነገር ካይዘን የሚባለው መርህ ያስተዋወቁን ጃፓኖች ናቸው ሌላኛው ደስ የሚሉ ፖይንቶች የምታገኙት ከጃፓን ሾሺን የሚባል ሌላ መርህ አላቸው። ሾሺን ማለት ምንም ነገር ልትማሩ ስትሄዱ ወይ ከማንም ሰው ጋር ስትሄዱ፣ ኦፕን ማይንድድ ሆናችሁ ስሙ የሚል አይነት መርህ ነው። ከማንም ሰው ጋር ስታወሩ ያ ሰው እናንተ ማታውቁትን ነገር ሊያወራ ይችላል ብላችሁ ተረጋግታችሁ ለመስማት የምትሞክሩበት መንገድ ነው እና ሾሺን የሚባለው ሌላ መርህ አላቸው። በጣም የወደድኳቸው መርዎች እየነገርኳቸው ነው። ሌላኛው መርሃቸው ደግሞ ኢኪጋይ ነው። ኢኪጋይ ማለት ምን ማለት ነው? የኢኪጋይ መርሆች ምንድን ናቸው? ጃፓኖች እዚህ ዓለም ላይ ረጅም ዓመት የሚኖሩበት ሚስጥር፣ እንዲሁ ደስተኛ የሚሆኑበት ሚስጥር ምንድን ነው? ስለዚህ የመጽሐፉን ሀሳብ ለመረዳት ሁሌ እንደምናደርገው የመጽሐፉን ሀሳብ በሶስት ቦታ ከፋፍዬ ላሳያችሁ። የመጀመሪያውን ሀሳብ እንግዲህ ኢኪጋይ ማለት ምን ማለት ነው የሚለውን ሀሳብ የመጀመሪያው ኢኪጋይ ማለት ምን ማለት ነው? ሁለተኛ ደግሞ እነዚህ ምንድነው ጃፓኖች በዚህ ዓለም ላይ በእድሜ ረጅም እድሜ የመኖራቸው ሚስጥር ምንድን ነው? ከዛ ደግሞ በየዕለት ተዕለት ኑሯቸው ውስጥ እንደ መረሚታ ገብሯቸው ነገሮች አሉ። ሰው እነዚህ መሪዎች ምንድናቸው? በነዚህ በእነዚህ ሶስት ቦታ ከፍለን እናያቸዋለን። ስለዚህ ከመጀመሪያው ልጀምርላችሁ። የመጽሐፉ ርዕስ ኢኪጋይ ማለት ምን ማለት ነው። ጸሐፊው የኦኪናዋ ሰዎች ከሚተዳደሩባቸው መሪዎች መካከል አንደኛው ኢኪ ጋይ ነው ሲል ኢኪ ጋይ ማለት የሁለት ቃሎች ድምር ውጤት ነው። አንደኛው ኢኪ የሚባለው ቃል ነው፣ ሁለተኛ ደግሞ ጋይ የሚባለው ቃል ነው። የነዚህ ሁለት ቃሎች ድምር ውጤት ነው። የመጀመሪያው ለምሳሌ ኢኪ የሚለውን ሀሳብ ስታዩ ህይወት የሚለውን ቃል ይተረጉማል። ህይወት ወይ ደግሞ መኖር የሚለውን ሀሳብ ይተረጉማል። መጽሐፉ ላይ ላይፍ ወይ ደግሞ ቱ ሊቭ ብሎ ይተረጉማል። ህይወት ወይ ደግሞ መኖር የሚል ትርጉም እንዳለው ታያላችሁ። ጋይ ደግሞ ማለት ዋጋ ወይ ደግሞ ምክንያት በእንግሊዝኛ ቫሊዩ ወይ ደግሞ ኮዝ ብሎ እንዳስቀመጠው ታያላችሁ። ስለዚህ እነዚህ ሁለቱ ሀሳቦች ስደምሯቸው ምክንያታዊ ህይወት መኖር፣ ዋጋ ያለው ህይወት መኖር፣ ትርጉም ያለው ህይወት መኖር የሚለውን ሀሳብ ይወክላል። ስለዚህ ጸሐፊ መጀመሪያ እዚህ ሀሳብ ላይ የሚያነሳው ነገር ጃፓኖች ካላቸው መርሆች መካከል አንደኛው ምንድን ነው ካላችሁ እዚህ ዓለም ላይ ተወልዳችሁ እስክትሞቱ ድረስ እንደ ማንም መኖር ይቻላል። ከዛ ይልቅ ደግሞ አንድ መርህ አላቸው። ይሄ መርህ ህይወትን በትርጉም መኖር ወይ ደግሞ ዋጋ ያለው ህይወት ለመኖር መሞከር ስለዚህ ጃፓኖች ልክ እንደነ ካይዘ ምናምናም እንዳልናቸው ሁሉ ኢኪጋይ የሚባል መርህ አላቸው ስንል ህይወታቸውን ምክንያታዊ አድርገው የሚኖሩ ሰዎች ናቸው። ቫሊዩ ላይ ተመስርተ ህይወትን የሚኖሩ ሰዎች ናቸው። እሺ እናስብ አደለም። አይደለም እንዴት ነው ሰው ምክንያታዊ ህይወት መኖር የሚችለው ወይ ደግሞ ትርጉም ያለው ህይወት እንዴት እንኖራለን? በጣም በጣም የሚገርማቸው ነገር የዚህን ኢኪጋይ የሚባለው ሚስጥር፣ ገና እዚህ ጋ ከበሩ ላይ በአራት ክቦች አስቀምጦላቸዋል መጽሐፉ እነዚህን አራት ነገሮች ያደባለቀ መልስ ሲኖረ ነው አንድ ሰው ህይወቱን ትርጉም ኖሮት መምራት የሚችለው ወይ ደግሞ ዋጋ ያለው ህይወት መኖር የሚችለው እነዚህ አራት ነገሮች ሲደመሩ ነው ይላቸው። ለምሳሌ ከበሩ ላይ ካለው ልጀምርላችሁ። የመጀመሪያ አንድ ሰው ትርጉም ያለው ህይወት መኖር ከፈለገ መጀመሪያ ማወቅ ያለበት መመለስ ያለበት ነገር ዋት ዩ ላቭ የሚል ሀሳብ ታያላቸው። መጀመሪያ የምትወዱት ነገር ምንድነው የሚል ጥያቄ ይጠይቃቸው። በነገራችን ላይ እነዚህን አራቱ ነገሮች ከመለሳቸው አንዳንድ ሰው ይጠይቃል አይደል፣ ምንድነው የመፈጠር ዓላማ እዚህ ዓለም ላይ ምን ሰርቼ ባልፍ ብለን ምን ጠይቃቸው ጥያቄዎች አሉ። እነዚህን አራቱ ነገሮች የሚመልስላችሁ ነገር ነው ኢኪጋይ። እሺ እንዴት ነው የምንመልሰው? የመጀመሪያው መመለስ ያለባችሁ ጥያቄ እዚህ ዓለም ላይ በህይወት ስትኖሩ የምትሰራችሁ ስትሰሩ ደስ የሚላችሁ ነገሮች ምንድን ናቸው? እናንተን የሚያስደስቷቸው አንዳንዴ ስራ መስሏቸው የማትሰሯቸው ስራዎች አሉ አይደል? እነዚህ ነገሮች ምንድን ናቸው? ይሄንን ለመመለስ ሞክሩ ይላችኋል። ከዛ ደግሞ ይሄዳል የምትፈልጉት ብቻ አይደል ማለት ይሄ የሚያስፈ ስንሰራው ደስ ስላለን ብቻ ሁሉንም ነገር ማድረግ አለብን ማለት አይደለም። ሌላ ደግሞ ፊልተር ታደርጉታላችሁ። ዋት ዩ አር ጉድ አት የሚል ጥያቄ ይጠይቃችሁ ስትሰሩ ደስ የሚላችሁ። ከዛ ደግሞ ስትሰሩ ጥሩ የሆናችሁበት ነገር ምንድን ነው? እናንተ ከሌላ ሰው ይልቅ ስትሰሩ ኢፌክቲቭ የምትሆኑበት ስራ ምንድ ነው? ይሄ በጣም አሪፍ ጥያቄ ነው በነገራችን ላይ። የምትወዱት ነገር ስራ አይመስላችሁ? የምትወዱት ብቻ አደለም። እናንተ ስትሰሩ ደግሞ የሚያምርላችሁ ነገር ምንድ ነው? ከዛ ደግሞ ያጠባል፣ አሁንም ሰርክሉን። ዋት ወርል ኒድስ ይሏል። አሁን ኢኪጋይን ለመመለስ እየሞከርን ያለ ነው አደለ? ስትሰሩ ደስ የሚላችሁ ነገር ምንድን ነው? ከዛ ስትሰሩ ጥሩ የሆናችሁበት ነገር ምንድን ነው? ከዛ ደግሞ ያልፋል ዓለም የሚያስፈልገው ነገር ምንድን ነው? ዙሪያችሁ ያለ ሰው፣ ለአካባቢያችሁ፣ ለቤተሰቦቻችሁ ከእናንተ አልፎ ለሰው ሊጠቅም የሚችል ነገር ምንድን ነው? ስለዚህ አሁን እየጠበበ ይሄዳል። ስሰሩ በጣም ብዙ ነገር ልትወዱ ትችላላችሁ። ከዛ ማል ግን ጥሩ የሆናችሁበት አለ። አሁንም ከዛ ደግሞ ጥበብ ብስታደረጉ ጥሩ የሆናችሁት ብቻ አለ። ከእናንተ አልፋችሁ ሰዎችን የሚያገለግሏቸው አይነት ክህሎቶች አሉ ወይ ደግሞ ስኪሎች አሉ። እነዛ ነገሮች ምንድን ናቸው የሚሉትን ነገር እንድትመልሱ ይፈልጋል። ምናልባት እዚህ ጋር አንድ ነገር ማንሳት የምፈልገው እነዚህ ሰዎች ካላቸው ኮር ፕሪንሲፕሎች ወይ ደግሞ መሰረታዊ መርሆች መካከል እነዚያው የምናወራቸው ነገሮች ለራሳችሁ ሊጠቅማችሁ ይችላል። እውነት ነው። የእናንተ ትልቁ ጥቅም ይህንን ሰርታችሁ ከምታገኙት ገንዘብ ይልቅ ይህንን ሰርታችሁ ከምታገኙት ከየትኞቹም ጥቅማ ጥቅም ይልቅ የእናንተ ትልቁ ደስታ ከእናንተ አልፋችሁ ለሰው በመኖር ውስጥ ያለ ነገር ነው ብሎ የሚያምኑ ሰዎች ናቸው። ምን ማለት ነው? ይህንን አሁን እነዚህ ነገሮች ፊልተር ፊልተር ፊልተር አድርገን ስንመጣ እዚህ ጋር ስትደርሱ እናንተን ብቻ አደለም የሚጠቅመኝ ነገር የሆነ እንደ ብርድ ልብስ የሚያሞቃችሁ ነገር አለ። እነዚህ አሁን የምንላቸው ነገሮች ስታቁ ከእናንተ አልፋችሁ ለሰው መኖር የምትችሉበትን ምክንያት ይሰጣችኋል። በቃ ህይወት ማለት ይሄ ነው ለእነሱ። ከዛ ደግሞ አራተኛው የሚጠቀልለው ነገር ሰርታችሁ ደግሞ ለዛ ክፍያ የምታገኙበት ምንድን ነው፣ ዋት ዩ ከን ቢ ፔይድ ፎር የሚል ጥያቄ ይጠይቃችኋል። አያቸው አሁን እነዚህን አራት ጥያቄዎች ስትመልሱ ኢኪጋያችሁን ለይታችኋል ብለው እንደሚደመድሙ ታያላችሁ። ዋት ዩ ላቭ፣ ምንድን ነው መስራት የምትወዱት ነገር? ስትሰሩ ጥሩ የሆናችሁበት ነገር ምንድን ነው? አለም የሚፈልገው ነገር ምንድነው? ሰርታችሁ ደግሞ የሚከፈላችሁ ወይ ገንዘብ ሊያመጣላችሁ የሚችል ነገር ምንድን ነው? እነዚህ ነገሮች ያዟቸው። ምናልባት እነዚህ ሰርክሎች አንዳንዴ ሁለት ሁለት ሁለት አድርጎ ሲያስቀምጠው ታያላቸው። ለምሳሌ አንድ ሰው መስራት የምትወዱትን ነገርና ስትሰሩ ደግሞ ጥሩ የሆናችሁበትን ነገር እነዚህን ሁለቱ ነገር ለያችሁ ማለት ፓሽናችሁን ለያችሁ ማለት ነው በሌላ ቋንቋ ፓሽኔን አላቅም። እንደዚህ አይነት ጥያቄዎች ጠይቃችሁ ታውቃላችሁ አይደል? እኔ ይታ ፓሽኔ ምን እንደሆነ አላቅም የምትሉ ሰዎች ካላችሁ ሁለቱም መልሱ። ስትሰሩ ጥሩ የሆናችሁበት ነገር ምንድን ነው? ስትሰሩ ደስ የሚላችሁ ነገር ምንድን ነው? እነዚህ ሁለቱን ስትመልሱ ፓሽናችሁን እያወቃችሁ ከዛ ደግሞ ያመጣዋል። እነዚህ ሁለቱ ሰርክሎች ይደምርላቸዋል፣ ዋት ዩ ላቭ እና ዋት ደ ወርልድ ኒድስ። ስትሰሩ ደስ የሚላችሁ የምትወዱት ስራ ምንድን ነው? ከዛ ደግሞ አለም የሚፈልገው ነገር ምንድን ነው? እነዚህ ሁለቱ ስትደምሩ የህይወት ሚሽናችሁን አገኛችሁ ይሏል። የእነዚህ ሁለቱ ድምር ሚሽን፣ ከዚህ ዓለም ላይ ተልእኮ ምንድን ነው ምን ሰርቼ ነው የምሞተው? ምን ሰርቼ ነው የማልፈው? ተልኳችሁ ማወቅ ከፈለጋችሁ ስትሰሩ ደስ የሚላችሁና አለም ደግሞ የምትጠቀምበት ነገር ምንድን ነው? የቻሪቲ ስራዎች ምናልባት እዚህ ውስጥ ሊገቡ ይችላሉ። ከእናንተ አልፋችሁ ሰው የምትረዱባቸው ስራዎች ስትሰሩ ደስ ይላቸዋል፣ ሰው ደግሞ ይፈልገዋል። በዚህ ውስጥ ልታጠቃሏችሁ ትችላላችሁ። ሌላኛው ደግሞ ዋት ዩ አር ጎድ አት፣ ስትሰሩ ጥሩ የሆናችሁበትን ነገርና ስትሰሩ ደግሞ የሚከፈላችሁ ነገር አለ አይደል? ዋት ዩ ካን ቢ ፔድ ፎር። እነዚህን ሁለቱ ነገር ስትደምሩ ፕሮፌሽናችሁ መለየት ትጀምራላችሁ። አስራ ሁለተኛ ክፍሎች ወዩኒቨርሲቲ ለመግባት የምታስቡ ሰዎች እንደዚህ አይነት ሰዎች ካላችሁ፣ ምን ፕሮፌሽን ልምረጥ ካላችሁ፣ ስትሰሩ ጥሩ የሆናችሁበት ነገር ምንድን ነው? የእጅ ስራ ላይ ጥሩ ናችሁ፣ ስዕል ላይ ጥሩ ናችሁ፣ ያንን ውሰዱና ከዛ ደግሞ ሊከፍላችሁ የሚችል ነገር ምንድን ነው? ጥሩ ሪተርን ያለው ነገር ምንድን ነው? እነዚህ ሁለቱ ስትመልሱ፣ ምን ፕሮፌሽን መምረጥ እንዳለባችሁ ትመልሳላችሁ። ሌላ የመጨረሻው ዋት ዘ ወርልድ ኒድስ አለም የምትፈልገውን ነገርና ስትሰሩት ደግሞ የሚከፍላችሁ ነገር ዋት ዩ ካን ቢ ፔድ ፎር የሚለውን ሀሳብ ስትደምሩት ቮኬሽን የሚል ነገር ታገኛላችሁ። ቮኬሽን ማለት ሞያችሁ መምረት ትችላላችሁ ማለት ነው። አለም የሚፈልገው ነገር የሆነች ነገር አለች። ከዛ ደግሞ ያችን ስለሰራችሁ ደግሞ የሚከፍላችሁ የሆነች ነገር አለ። ስለዚህ ሞያ መምረት ከፈለጋችሁ ሞያ መማር እግረ መንገድ እኔ ሞያ ብሰራ ደስ ይለኛል የምትሉ ሰዎች ካላችሁ አለም የሚፈልገው ከእናንተ አልፋችሁ ዙሪያችሁ ያሉ ሰዎች የሚፈልጉት ምንድን ነው? ማርኬቱ፣ ገበያው የሚፈልገው ምንድን ነው? ከዚያስ ስለሰራችሁ የሚከፈላችሁ ወይ ገንዘብ የምታገኙበት ነገር ምንድ ነው? ይህንም በዚህ መንገድ መመለስ ይችላላችሁ። ማለ መሰላችሁ፣ አንዳንዴ ፓሽናችሁ ሌላ ይሆንና ግን ገንዘብ ስለሚያመጣ ደግሞ ሌላ ሙያ ልትማሩ ትችላላችሁ። ይህ ሙያ መብረት ከፈለጋችሁ ስለሰራችሁ የሚከፈላችሁበት ሴክተር እና ሌላዎች ደግሞ ማርኬቱ የሚፈልገውን ነገር አይደንቲፋይ ለማድረግ ሞክሩ እያላችሁ ነው። ኢኪጋይ ኦቨሮል በእንደዚህ አይነት መንገድ ይመልስላችኋል። ስለዚህ ጃፓኖች እንዴት ነው መጀመሪያ ደስተኛ የሆኑት አይደል በእድሜ እኮ ረጅም እድሜ እዚህ ዓለም ላይ ረጅም እኮ እድሜ ለመኖር አንደኛው የሚያስፈልገው ነገር ደስታ ነው ስትረስ ወይ ደግሞ ጭንቀት እድሜ እንደሚያሳጥር እንግዲህ ሳይንሱ ብዙ ጊዜ ያረጋግጧል ሳይንስ እንኳን ባያረጋግጥ ምናየውና ምንሰማው ነገር ያረጋግጥልን ስለዚህ እዚህ ዓለም ላይ ደስተኛ መሆን አለብን ይላሉ እሺ እንዴት ነው ደስተኛ ምን ሆነው ሌላው ይቅር ደስተኛ መሆን ከፈለጋችሁ አትሊስት ውስጥ ከውስጣችሁ ጋር ሰላም መፍጠር አለባችሁ የውስጣችሁን ተልዕኮ ወይ ውስጣችሁ ያለውን አቅም ውስጣችሁ ያለውን ምንድነው ታለንት ስኪል ልትሉ ትችላላችሁ ማውጣት አለባችሁ የመጀመሪያ እነዚህ ሰዎች ያላቸው ነገር ነው። ደስተኛ ለመሆን ውስጣችሁ ያለውን አቀማ ተሰጧችሁ ለመረዳት ሞክሩ። ሌላኛው ምንድነው ከዚህ መጽሐፍ ልትወስዱት የምትችሉት ሁለተኛው ሀሳብ ካላችሁ፣ የኦኪናዋ ሰዎች ረጅም እድሜ የመኖራቸው ሚስጥር ምንድን ነው የሚሉትን ነገሮች ነው። መጽሐፉ ብዙ ነገር ያወራል፣ ግን መሰረታዊ የምላችሁን አምስት ነገሮች ልንገራችሁ። ሪሰርች ብዙ ጊዜ የሚሰራ በእንደዚህ አይነት መንገድ ነው። የሆነ ፓተርኖችን ትለያላችሁ። ምንድን ነው አንዳንድ ቦታዎች ላይ ቶሎ ሰው እንዲ ይሆናል። ደስተኛ የሆኑባቸው አገሮች አሉ። ለምሳሌ አሁን ቅርብ ጊዜ የወጣ ሪሰርች አይታችሁ ከሆነ አላውቅም፣ የፊንላንድ ሰዎች በጣም በአለም ዙሪያ በጣም ደስተኛ ናቸው ይባላል። ምንድነው ደስተኛ ያደርጋቸው? ሪሰርች ማድረግ የሚባለው ነገር ከዛ ይመጣ። የኦኪናዋ ሰዎች ረጅም እድሜ ይኖራሉ፣ ደግሞ ደስተኛ ናቸው። ምንድነው ሚስጥራቸው? ጸሐፊ አምስት ሚስጥር ይነግራቸዋል። ለምሳሌ የመጀመሪያው ኢኪጋይ ያላቸው ይላቸዋል። ቅድም ያልኳቸው ሀሳብ እነዚህ ሰዎች እዚህ ዓለም ላይ በቃ ሲኖሩ ር ፉልፊልድ የሆኑ ሰዎች ናቸው። ውስጣቸው ሰላም የሆኑ ሰዎች ናቸው። ከራሳቸው አልፎ ለሰዎች መሆን የሚችሉ ሰዎች ናቸው። እንዴት ነው እዚህ ዓለም ላይ የምትኖሩበትን ዓላማ ካወቃችሁ፣ ዓለም ምንም ትበል፣ በቃ እናንተ ከራሳችሁ ጋር ሰላም ናችሁ፣ እናንተ ከራሳችሁ ጋር ጤነኛ ናችሁ። ይህንን የለዩ ሰዎች ናቸው። የመጀመሪያ ሚስጥራቸው ኢኪጋ ያላቸው ወይ ደግሞ ኢኪጋያቸውን የለዩ ሰዎች ናቸው። ሁለተኛ የእነዚህ ሰዎች ሚስጥር ምንድን ነው ካላችሁ፣ መጽሐፉ ሞዋይ የሚል ሀሳብ ያነሳል። ሞዋይ ሞኤአይ ማለት ምናልባት እንትን አስቀምጥላችኋል። ሞዋይ ሞዋይ ማለት ምን ማለት ነው? መጽሐፉ ምን ይላል መሰላችሁ እነዚህ ሰዎች ኢኪጋይ ማወቅ አንድ ነገር ነው። ከዛ ያለፈ ግን ረጅም ጊዜ የሚቆይ ሶሻል ኮኔክሽን ወይም ሶሻል ግሩፕ አላቸው የሚል ሀሳብ ያነሳል። በእኛ ቋንቋ ጓደኛ ማለት ነው፣ ህብረት ማለት ነው። በሃይማኖት ልትገናኙ ትችላላችሁ፣ በቤተሰብ ልትገናኙ ትችላላችሁ፣ በጓደኝነት በአንድም በሌላ መንገድ ልትገናኙ ትችላላችሁ። ግን እነዚህ ሰዎች ደስተኛ የሚያደርጋቸው እዚህ ዓለም ላይ ረጅም እድሜ እንዲኖሩ ከሚያደርጋቸው ነገሮች ማለት እንዴት ነው? 20 ዓመት 30 ዓመት የሚቆዩ ጓደኛ አላቸው፣ የሚቆይ ህብረት አላቸው የሚል ሀሳብ ታያላቸው። ሙያ የምትለውን ሀሳብ ምናልባት ቀጥታ ዲፋይን ካደረጋችኋት፣ በሆነ ኮመን ግራውንድ፣ በሆነ በሚያስማማችው ነገር አንድ ብረት ለመፍጠር መሞከር ማለት ቀጥታ ቃል ስወስዱት የሆነ የሚያስማማች ነገር ለምሳሌ የአንድ ሀገር ሰው ከሆናችሁ፣ በቋንቋ ትግባባላችሁ አብራችሁን ያደጋችሁት ይሄ ምክንያት የሆናችሁና የሆኑ ግሩፖች ትፈጥራላችሁ። ወንድ ሴት ጓደኞች ልትሆኑ ትችላላችሁ፣ ቲም ትፈጥራላችሁ። በስራ ልትገናኙ ትችላላችሁ። በስራ አጋጣሚ አንድ መስሪያ ቤት ከሆነ የምትሰሩት ረጅም ጊዜ የምትቆዩ ከሆነ በቃ ይሄ ስራ አንድ ሪዝን ትሆንና ቲም ትፈጥራላችሁ፣ የሆነ ሶሻል ግሩፕ ትፈጥራላችሁ። እነዚህ ሰዎች መፍጠር ብቻ አይደለም። ያንን ረጅም ዓመት ይዘው ይቆያሉ። አንዳንዴ አብሮ ያረጃሉ፣ አብሮ ይሞታሉ። ይህ እንግዲህ ይመስለኛል በእኛ ዘመን እየጠፋ ያለ ነገር መሰለኝ፣ አይደል? ጓደኝነት ብዙ አይቆይም። ኢቨን ቤተሰብ እንኳን በስራ በምን የሚጣላበት ጊዜ ላይ ነው ያለው። እነዚህ ሰዎች እንደዛ ናቸው። በቃ የያዙትን ሶሻል ግሩፕ ረጅም ጊዜ ማቆየት የሚችሉ ሰዎች ናቸው። ሁለተኛው ሚስጥራቸው ይሄ ነው። ሶስተኛ ሚስጥራቸው አመጋገባቸው እነዚህ ሰዎች በረጅም እድሜ እንግዲህ የመኖራቸው ሌላኛው ሚስጥር አመጋገብ ነው። እንግዲህ የምትበሉትን ትሆናላቸው አይደለም የሚባለው። እነዚህ ሰዎች ምን አይነት ምግብ ነው የሚመገቡት ካላችሁ መጽሐፉ መጀመሪያ ኳሊፋይ የሚያደርግላቸው ነገር አለ። እነዚህ ሰዎች ፕሮሰስ የሆኑ ምግቦችን ይበላሉ፣ ግን ደግሞ ብዙ የሚጠቀሙ ሰዎች አሉ። ስጋ ይበላሉ፣ ግን ደግሞ ብዙ የስጋ ተመጋቢዎች አሉ። እነዚህ ሁለቱ ነገሮች ሊሚት ያደርጋሉ። ብዙ ፕሮሰስ የሆኑ ምግቦች አሉ አይደል? ከፋብሪካ ምናም የሚወጡ አንዳንዴ ቤት ውስጥ የማይሰሩ ቅመማ ቅመሞች እነዚህ ነገሮች ይጠቀማሉ፣ ግን ብዙ አይደለም። ስጋዎችን ይበላሉ፣ ግን ብዙ አይመገቡም። ከዛ ይልቅ ፊልተር የሚያደርጓቸው ምግቦች አሉ። ለምሳሌ በጣም የአትክልት ተመጋቢዎች እንደሆኑ መጽሐፉ ይናገራል። ሰውነታቸውን አይታችሁ ከሆነ አብዛኞቹ ሰውነታቸው ስሊም ሰውነት ያለው ፍሌክስብል ናቸው፣ መንቀሳቀስ ይችላሉ። ይህንን የሰጣቸው አንደኛ የሚበሉት ነገር ነው። ሰው አትክልት ተመጋቢዎች ናቸው ይላል። ሁለተኛ የእኛ ሀገር ውስጥ በጣም ታዋቂ የሆነው ነገር ጥራጥሬ መመገብ ነው። በጣም የጥራጥሬ ተመጋቢዎች እንደሆኑ መጽሐፉ ይናገራል። እንግዲህ የሚበሉትን ነገር ፊልተር ያደርጋሉ። ምናልባት ትንሽ ነገር አውራቸዋል። እነዚህ ነገሮች ከውጭ ገዝተዋል፣ ራሳቸው ማሳቸው ላይ የሚያበቅሉት ነገር ነው ወይ በአንድም በሌላ መንገድ የሚያገኙት ነው። የሆነ ከሶሳይቲው የወጣ ነው፣ ፋብሪካ ገብቶ የወጣ ሳይሆን እዛው የሚያገኙት ነገር ነው። አሁን አትክልቶች፣ አሁን ከፋብሪካ መውጣት ስለጀመሩ ማለት፣ በነገራችን ላይ የሆነ ቪዲዮ ያየው ነበር እና አንዳንድ ጊዜ ከፋብሪካ የወጣው ኢቨን አፕሎች እንኳን አንዳንዴ ኬሚካል ይጨመርባቸዋል፣ እንዲያንጸባርቁ ምናምን እና ከዛፍ እየወሰዱ ቀጥታ የሚመገቡ ሰዎች ናቸው፣ ፋብሪካ ያልገባ ምግብ የሚመገቡ አሉ። እራሱን የቻለ እንግዲህ ሀሳብ አለ እዛ ውስጥ አልገባም፣ ግን እንደዚህ ፕሮሰስድ የሆኑ ምግቦች ብዙ ኬሚካሎች ስለሚጨምሩ ሰውነታችን የመጉዳት አቅማቸው ትልቅ ነው። ስለዚህ አትክልት አልኳችሁ፣ ጥራጥሬ አልኳችሁ። ሌላኛው እንደ ፍሌቨር አንዳንዴ እንደ ማጣፈጫ ስኳር ድንቾችን በጣም እንደሚመገቡ መጽሐፉ ይናገራል። እንግዲህ ስኳር ድንች እንደማር ያሉ ነገሮች ለሰውነት ጥሩ ነው። ስኳር ሊትራሊ ከፋብሪካ ገብቶ ከወጣው ስኳር ይልቅ እንደዚህ አይነት ነገሮች መጠቀም ጥሩ ነው። ሌላኛው አገራችን ውስጥ ግሪንቲ የሚባለው ነገር እንደተለመደው ሁሉ እዛ በጣም የሚጠጣ ነገር ነው፣ ወይ ደግሞ አረንጓዴ ሻይ ማለት ነው። እነዚህ ነገሮች ይጠጣሉ። ሀገራችን ውስጥ ራሱ አንድ ብራንድ አለ፣ በጣም ታዋቂ የሆነ ብራንድ እና እንደዚህ አይነት ነገሮችን የሚጠጡ የሚበሉ ሰዎች ናቸው። ስለዚህ ኦርጋኒክ የሆኑ ተመጋቢዎች ናቸው እያልን ነው። በሌላ ቋንቋ ይዘራሉ፣ እዛው ያጭዳሉ፣ እዛው ይበላሉ። በቃ ላይፍ ስታይላቸው ይሄ ነው። ረጅም እድሜ የመኖራቸው ሚስጥር ሶስተኛው ይሄ ነው። አራተኛ ምንድን ነው? እነዚህ ሰዎች ረጅም እድሜ የመኖራቸው ሚስጥር ወይ ደግሞ ደስተኛ የመሆናቸው ሚስጥር ካላችሁ መጽሐፉ ሀራ ሀቺቡ የሚል ሀሳብ ያነሳል። ሀራ ሀቺቡ ምን ማለት ነው? ሀራ ሀቺቡ እነዚህ ሰዎች ይበላሉ ብቻ አይደለም፣ ምግብ ሲበሉ ከሚበሉት ላይክ ምግብ በልተው ሆዳቸው ሰማንያ ፐርሰንት እስኪሞላ ድረስ ብቻ ነው የሚበሉት። በሌላ ቋንቋ ማለት ጠግቦ የማይበሉ ሰዎች ናቸው። ይሄ በቃ ባህላቸው ውስጥ ያለ አንድ ፕሪንሲፕል ነው። በነገራችን ላይ መርህ ነው። በቃ እኛ ሀገር ለምሳሌ እንዲመደረግ የለበት እንግዳ ክቡር ነው እንደምንለው ምን እንደምንለው ሀራ ሃቺ ቡ የሚባል እራሱን የቻለ ባህል አለ። ሰው ጠግቦ መብላት የለበትም። ይሄ በቃ በፕሪንሲፕላቸው። ለምንድን ነው እንደሚያደርጉት? አንደኛ ምግብ ስትረስ ያመጣል። ስትረስ ብቻ አይደለም ምግብ ድካም ያመጣል። አንዳንድ ጊዜ የሚበቃችሁን በልታችሁ ሙሉ ቀን አንዳንዴ በቁርስ ብቻ የምትውሉበት ጊዜ ይመጣል። አንዳንድ ሰዎች እንደዚህ የሚያደርጉ ሰዎች አሉ። ሙሉ ቀን ሳይበልዩልና እራት የሚበሉ ሰዎች አሉ። አይምሯችሁ ምን ይመስላችኋል? ብዙ ምግብ ስትመገቡ እየደከመ ይወጣል። ያን ሁሉ ፕሮሰስ ማድረግ አለበት። የበላችሁት ነገር ጨጓራ ውስጥ መግባት አለበት። ደም ይዞ ደግሞ እነዚህ ሚኔራሎች ለተለያዩ ክፍሎች መውሰድ አለበት። ሰውነታችሁ ቢዚ ነው የሚሆነው። ሞር ስትሬስ ትሆናላችሁ። ጥጋብ ያንን ያመጣል። ስለዚህ ስትሬስ እንዳትሆኑም ሊሆን ይችላል። አይምሯችሁም ቢዚ እንዳይሆን በቃ ብዙ አትብሉ፣ ሰማንያ ፐርሰንት ብቻ ብሉ የሚልባል የሚል ባህል እንዳላቸው ትረዳላችሁ። ሌላኛው ደግሞ ምንድነው? ጥጋብ ታውቃላችሁ አይደለ? ጥጋብ ያመጣል ጥጋብ ጥጋብ ያመጣል። አንዳንዴ ሎጂካሊ ቲንክ እንዳታደርጉ ያደርጋቸዋል። ኢሞሽናሊ ኤጎስቲክ ያደርጋቸዋል። ከዚህ አንጻር ሊሚት እንደሚያደርጉ ታያላችሁ። ሌላኛው ደግሞ ሰውነታቸውን፣ ክብደታቸውን በዚህ መንገድ እንደሚቆጣጠሩ ታያላችሁ። ኦቨርዌይት አይደሉም ያልኳቸው ለዚህ ሰውነታቸው በጣም የገዘፍ አይደሉም። እነዚህ ሰዎች ስሊም ናቸው፣ ግን ደግሞ ሴም ታይም ጠንካራ የሆኑ ሰዎች ናቸው። ስለዚህ ይበላሉ፣ ምግብ ይመርጣሉ። ምግብ መምረጥ ብቻ አለም ሀራ ሃቺ ደግሞ የሚባል ሌላ መርህ አላቸው። አምስተኛ ሌላኛው ሚስጥራቸው ምንድን ነው ካላችሁ፣ እኔ እንግዲህ ቀጥታ ቃሉን ስተረጉመው በዚህ መንገድ ተረጎሙት፣ ላይት ዴይሊ ኤክሰርሳይሶችን ይወስዳሉ። በአማርኛ ቀላል የሆኑ የየዕለት እንቅስቃሴዎች ያደርጋሉ የሚል አይነት ትርጉማለሁ። ምን ያመስላችሁ መጽሐፉ እነዚህ ሰዎች ክብደታቸውን ለመቆጣጠር ሰውነታቸውን ጠንካራ ለማድረግ እንደ ብዙዎች ጂም አይገቡ፣ ጠንካራ ስፖርት አይሰሩ። በጣም ዴንስ የሆነ ስፖርት የሚሰሩ ሰዎች አሉ ግን በየቀኑ የሚሰሩ ይሄ ሩቲን አላቸው። ለምሳሌ በየቀኑ ረጅም መንገድ ወክ የሚያደርጉ ሰዎች ናቸው። በየቀኑ ጋርደን የሚያደርጉ ሰዎች ወይ ደግሞ አትክልት የሚያጠጡ ሊሆን ይችላል የሚኮተኩት ሊሆን ይችላል ማሳቸውን የሚጠብቁ ሰዎች ናቸው። ይሄ ላይፍ ስታይላቸው በየቀኑ ፊሽ ያደርጋሉ ወይ ደግሞ አሳ ያጠምዳሉ። በየቀኑ የሆነ ትንንሽ የሆኑ ስራዎችን ይሰራሉ እንጂ በጣም ዴንስ የሆነ ስፖርት የማይሰሩ ሰዎች ናቸው። እንደው መጽሐፉ ይሄዳል። እነዚህ ሰዎች ሪታይሩ ላያደርጉ የሚል ሀሳብ ታያላችሁ። ጡረታ አይወጡም። በቃ እድሜ ልካቸው እንደሰሩ በእድሜ የገፋው ሰውዬ በቃ ለብሶ ታጥቆ ሲያርስ ታዩታላችሁ። የሆነ ነገር ሲያደርግ ታዩታላችሁ። ሌላኛው ደግሞ ታይቺ፣ ስለ ታይቺ ከዚህ በፊት ያወራው ይመስለኛል። ታይቺ ወይ ደግሞ ልክ እንደ ኩንጉፉ አይነት ስፖርት ነው። ሰውነታቸውን ስትረች የሚያደረጉበት እንዲሁ ደግሞ ሰልፍ ዲፌንስ የሚማሩበት ማለት ታይቺ በዴይሊ ፕራክቲስ እንደሚያደርጉት ታያላች። ሰውነታቸው አይምሯቸው ሪላክስ የሚያደርጉ ትንሽ ደቂቃ ታይቺ ሲሰሩ ነው። የሆነ ስፖርት እንደ እንትን ነገር ነው ማለት፣ ሰውነታቸው የሚያነቃቁበት ፕላስ ደግሞ ሰልፍ ዲንፌስ የሚማሩበት። እነዚህ ዴይሊ ስለሚያደርጉ ሰውነታቸው አይደግም። በቃ በየቀኑ የሚንቀሳቀሱ ሰዎች ናቸው። ስለዚህ እነዚህ የኦኪናዋ ሰዎች ለምንድነው ደስተኛ የሆኑት? እነዚህ ነገሮች ስለመለሱ ነው። ለምንድነው ረጅም እድሜ የሚቆዩት ካላችሁ ደስተኛ ከመሆን ይጀምራል የሚበሉትን መምረጥ ምን ምን እያለ መጽሐፉ በእነዚህ አምስት መንገዶች እንደሚያስቀምጠው ታያላቸው። እንግዲህ ኦቨሮል ሚስጥራቸው ይሄ ነው። ደስተኛ የመሆናቸው ሚስጥር ኢኪጋ ይሄ ነው። እዚህ ዓለም ላይ ረጅም እድሜ የመቆየታቸው ሚስጥር ይሄ ነው። እንቀጥል። ሶስተኛ፣ እነዚህ ሰዎች በየቀኑ የሚኖሩት በየቀኑ የሚተገብሩት የህይወት መርሆቻቸው ምንድነው? ላይፍ ፕሪንሲፕሎቻቸው ምንድነው? መጽሐፉ ብዙ ነገር ያወራል፣ ግን ሶስት መርሆችን ብቻ ነግሬ የዚህ መጽሐፍ ሀሳብ እጨርሳለሁ። የመጀመሪያው ለምሳሌ መርህ ከመጽሐፉ የምትረዱት እኔ ረሱን ፍሎ ብየዋለሁ። ምን ማለት ነው ፍሎ? ማለት በምን አይነት መንገድ እንደተረዳሁት ልንገራችሁ። ስለዚህ ሀሳብ ከዚህ በፊት አይ ቲንክ ሊሚትለስ የሚል መጽሐፍ ዳሰሳ ሳደርግ ያወራው ይመስለኛል። ፍሎ ማለት መፍሰስ ማለት ነው አይደል? ቃሉ ቀጥታ በአማርኛ ስትተረጉመት መፍሰስ እንደማለት ነው። ምን የሚል ሀሳብ መጽሐፍ ያነሳል መሰላችሁ? እነዚህ ሰዎች ምንም አይነት ስራ መልቲታስክ የማያደርጉ አይነት ሰዎች ናቸው፣ ወይም ደግሞ ምንም አይነት ስራ በአንዴ አንድ ስራ ብቻ የሚሰሩ ሰዎች ናቸው እንጂ የሆነ ስራ እየሰሩ ሆን የሆነ ነገር እያደረጉ ሆን የሆነ ነገር እያደረጉ እንዴት ነው በአንዴ ብዙ ስራዎችን የማይሰሩ አይነት ሰዎች ናቸው። አንዳንድ ጊዜ እንደዚህ ነገር አጋጥሟችሁ ያውቃል። አንድ መጽሐፍ እያነበባችሁ ሊሆን ይችላል የሆነ ስራ፣ የእጅ ስራ እየሰራችሁ የሆነ ነገር እያደረጋችሁ ተመስጣችሁ ጥፍት የምትሉበት ጊዜ ፍሎ ማለት ይህች እስቴት ነች። አንድ ስራ ሲሰሩ በእንደዚህ አይነት ሜንታሊቲ ነው የሚሰሩት። በቃ አድምተው ይሰራሉ፣ እዛ ላይ ብቻ ትኩረት አድርገው ይሰራሉ። የመጀመሪያው መርሃቸው ነው። ሁለተኛው ደግሞ እነዚህ ሰዎች እንደ መርህ የሚይዙት ነገር ዋቢ ሳቢ የሚለውን ሀሳብ። ዋቢ ሳቢ ማለት ከዚህ ሀሳብ ጋር የሚመሳሰል አንድ ሀሳብ አለ። ኦብስታክል ደወ የሚል መጽሐፍ ዳሰሳ ሳደርግ፣ ራያን ሆሊደይ ስቶይኮች አሞርፋቲ የሚል መርህ አላቸው ብያችሁ ነበር። አሞርፋቲ ማለት ላፌት ማለት ነው። እድልን ውደዷት ምንድነው ህይወት ላይ የምትመጣ የሚመጡ ነገሮች አሉ አይደል? እናንተ ማትቆጣጠሯቸው በቃ ማትፈልጓቸው ነገሮች ጥሩ የሚሆን መጥፎ ነገሮች። በነገራችን ላይ ጥሩም ሊሆን ይችላል ማትፈልጓቸው ነገሮች ሊሆን ይችላል። ሲመጡ አትታገሏቸው፣ አሜን ብላችሁ ተቀበሉ ነው። በቃ ጥሩ ከሆነ አሜን፣ መጥፎም ከሆነ በቃ ጠባሳ ከጠባሳው በላይ ለዛ ጠባሳ የምትሰጡት ምላሽ ስለሚጎዳችሁ በቃ አሜን ብላችሁ ተቀበሉ፣ ብዙ እዛ ላይ ጊዜ አትሰዱ እንደማለት። ዋቢ ሳቢ የሚለው ሀሳብ ከዛ ጋር ይመሳሰላል። ህይወት ለምታመጣቸው ነገሮች ቢኦኬ ዊዝት ነው ትርጉም ስትወስዱት ጥሩ የሚሆን መጥፎ ነገር ህይወት ስታመጣ በቃ ይሁን፣ አሜን ብላችሁ ተቀብሉ ማትቆጣጠሯቸው ነገሮች ማለት ነው። ለምሳሌ መጽሐፉ ኢምፐርፌክት ከመሆን ዋቢ ሳቢ ነበራቸው የሚል ሀሳብ ታያላችሁ። ወይ ደግሞ ኢምፐርፌክት ማለት ነገሮች ሁሉ እንደምታስቧቸው አልሆን ሲሉ፣ ወይ ፐርፌክት አልሆን ሲሉ ኢምፐርፌክት ይባላል። እነዚህ ሰዎች ይተጋሉ፣ ብዙ ነገሮችን ይሰራሉ፣ የስራ ሰዎች ናቸው ብያቸዋለሁ። ይሰሩ እና ግን ነገሮች ደግሞ አንዳንዴ ማትቆጣጠራቸው ነገሮች ይመጣሉ። ማሳችሁን አንድ ማን ያውቃል ጎርፍ ሊያጠፋባችሁ ይችላል። ሰው ዋቢ ሳቢ አሜን ብላችሁ ተቀበሉ። ማድረግ ያለባችሁን አድርጉ። ፐርፌክት ግን ላይሆን ይችላል። ሰው ዋቢ ሳቢ አሜን በሉ። ውስጣችሁን ሰላም አድርጉ። ቢያንስ በጭንቀት አትጎዱ። እናንተ ነው አለመጨነቅ ሲጀምሩ፣ በነገራችን ላይ መፍትሄት ማምጣት ትችላላችሁ። ሌላኛው ኢምፐርማነንስ፣ ኢምፐርፌክሽን ብቻ አይደለም። ኢምፐርማነንስ ማለት ፐርማነንት ከሚለው ቃል ይወጣ። ፐርማነንት ማለት ማለት ሁሌ የሚቆይ ዘላለማዊ ማለት አይደል? ኢምፐርማነንስ ደግሞ ማለት የእዛ ተቃራኒ ሁሌም አይቆይ ማለት ነው። አንዳንድ ጊዜ ሰዎች እድሜያቸው የሄደ ሲመጣ አይቀበሉትም። በቃ እርጅናን የማይቀበሉ ሰዎች አሉ። አይደለም እኔ እንደ ድሮ ነኝ ይላሉ። እነዚህ ሰዎች ግን እድሜ ሲገባ ጸጋ ነው ብሎ የሚቀበሉ ሰዎች ናቸው። ልጅ ከሆናችሁ በቃ እንደ ልጅ አለቀ አይደል? ልጅ ሲያልፍ ወጣት ሆና በቃ ወጣት ስትሆኑ አለፈ በቃ ልጅነት፣ እንደ ወጣቱ ነው። ከወጣት ጎልማሳ ስትሆኑ እንደ ጎልማሳው ነው። ወጣት አደላችሁ በቃ አልፏ ያ ጊዜ በዕድሜ ስትሄዱ ስታረጁም በቃ አለቀ እንደ ወጣት እንደነዚያ ጊዜ መሆን አብቅቷል። እንዳላችሁበት እድሜ ኤንጆይ ማድረግ ትችላላችሁ። በቃ ይሄ አትታገሉትም እንደ ማለት ነው። ስለዚህ እነዚህ ሰዎች ዋቢ ሳቢ የሚለው ሀሳብ፣ ሌላኛው የሚጠቀሙት ይሄ ነው፣ ኢምፐርማነንስ አንድ ቀን መሞት አይቀርም። አንድ ቀን ማርጀት ማርጀት አይቀርም። ሰው በቃ ህይወት ይመጣል ይመጣል፣ ይሄዳል፣ መቀበል የመጨረሻ። ከዚህ መጽሐፍ እንደ መርህ የሚጠቀሙት ነገር ምንድን ነው ካላችሁ፣ ኢቺ ጎ ኢቺዬ የሚለው ሀሳብ ነው። ኢቺ ጎ ኢቺ የሚለው ሀሳብ ቀጥታ በአማሪያ በእንግሊዝኛ ቃሉን ስተረጉሙት ዋን ታይም ዋን ሚቲንግ የሚለውን ሀሳብ ይገልጻል። ወይ ደግሞ በአንድ ጊዜ አንድ ስብሰባ ወይ ደግሞ በአንድ ጊዜ አንድ ነገር ማድረግ የሚለውን ሀሳብ ይወክራል። ፍሎ ከሚለው ሀሳብ ጋር የሚመሳሰል ይመስላል፣ ግን መጽሐፉ በምናይት ነገር መሰላቸው የገለጸው ይህን ሀሳብ ህይወትን ፕሬዘንት ላይ ኑሩ ከሚለው ሀሳብ ጋር ያገናኘዋል ም ማለት ነው። ሰዎች ብዙ ጊዜ የምንኖረው ወይ ትላንት ላይ ነው፣ አደለ? ትላንት እኮ ጥሩ ጊዜ ነበረኝ፣ ትላንት እኮ ከእንትና ጋር ነበር። ወይ ደግሞ ጸጸት፣ ትላንት እኮ እንዲባረግ፣ እንዲባላረግ፣ ኖሮ፣ እንዲህ ቢሆን፣ አርፌ ብማር፣ አርፌ እንዲባረግ፣ ጸጸት አለ። ወይ ደግሞ ፊውቸር እናስባለን። ነገ እኮ እንዲሆን፣ እንዲገንዘብ፣ ባገኝ፣ እንዲባረግ፣ እንዲብሰራ፣ እንትናን ባገኘው። ብዙ ጊዜ ወይ ትላንት ላይ ወይ ዛሬ ወይ ነገ ላይ ነው የምንኖረው። እነዚህ ሰዎች ግን እንደ መርህ ያላቸው ነገር ምንድን ነው ካላችሁ፣ አሁንን መኖር ነገ ምን ሊፈጠር እንደሚችል አታውቁም። ትላንት ታልፏል። ዛሬን ኑሩ፣ በቃ ዛሬን ኢንጆይ አድርጉ። ይሄ ትልቁ መርሃቸው እንደሆነ ከዚህ መጽሐፍ ትረዳላችሁ። ሊቭ ኢን ፕሬዘንት ሞመንት። አይምሮአችሁ ፕሬዘንት ላይ መኖር ሲጀምር፣ በነገራችን ላይ ስትረስ ይቀንሳል። ትኩረት ማድረግ ትችላላችሁ። ህይወትን በደንብ ማጣጣም ትችላላችሁ። ፕሬዘንት ላይ ለመኖር ሞክሩ። ዙሪያችሁ ያሉ ሰዎች ካሉ በቃ ከነሱ ጋር አሪፍ ጊዜ አሳልፉ፣ ከጓደኞቻችሁ ጋር፣ ከቤተሰቦቻችሁ ጋር ዛሬን ነው የምትኖሩት። ብቻችሁንም ከሆናችሁ ሌላ እንግዲህ የተለያየ ቦታ የተለያየ ሀገር ሆናችሁ ይህ ምናልባት የምትከታተሉም ሰዎች ካላችሁ ከዚህ መጽሐፍ የምትወስዱ ሳሳብ ይሄ ነው። ብቻችሁንም ካላችሁ በቃ ኢንጆይ አርጉት። አት ሰም ፖይንት ብቻችሁን መሆን የሚያምራችሁ ጊዜ ሊመጣ ይችላል። ሰው ዛሬን ኢንጆይ ያርጉ። ነገ እንግዲህ ይዞ የሚመጣውን ነገር ይመጣል። ጸሐፊው እንግዲህ ሁለቱ ጸሐፊዎች እዚህ መጽሐፍ ላይ የሚጽፉልን ነገር ይሄ ነው። ጃፓኖች ለምንድነው ረጅም እድሜ የሚኖሩት? ያላቸውን እድሜ ደግሞ ለምንድነው እያጣጣሙ የሚኖሩት ካላችሁ እስካሁን ድረስ ያወራሁትን ሀሳብ እንደ መልስ ይሰጧቸዋል። ሰው በሄክተር እና በፍራንሲስክ የተጻፈውን ኢኪጋይ የሚለውን መጽሐፍ እኔ በዚህ መንገድ አይቼዋለሁ። መጽሐፉ እንዴት አያችሁት? እርግጠኛ ከዚህ መጽሐፍ የሆኑ ቁም ነገሮች ቀርቶላችኋል ብዬ ተስፋ አድርጋለሁ። ስለዚህ መጽሐፍ፣ ስለ ፕሮግራሙም ያላችሁን አስተያየት ከስር በምታዩት የሶሻል ሚዲያ አማራጮች እየገባችሁ እንድጽፉልኝ እጠይቃለሁ። ከኔ ጋር ግን በዚህ ሳምንት የነበረን ቆይታ ይህን ይመስላል። ቀጣይ ሳምንት እንዲሁ በሌላ መጽሐፍ፣ በአዲስ ሀሳብ እንገናኛለን። የቀጣይ ሳምንት ሰው ይበለን። መልካም ሳምንት ባይ።